እንደዚህ ነው መርዳት፣ የሰው ልጅ እኔ ወይኔ ወይኔ። አመሰግናለሁ ፈጣሪ፣ አክብርልኝ ኢትዮ ኢትዮ። አይዞህ እያለኝ ነው፣ አይዞህ ወንድምህ። ወይኔ እኔ እኮ በቃ ችሎታ ስለሌለኝ እኔ እናንተ ስለማለን ከባከብ ነው። አሳፍራቸው አታሳፍሩኝም ማለት እኔ ራሱ ሰውነቴን ባሳያቸው ማለት ጌታ፣ እንደዚህ እኮ ማየት ትችላላቸው እንደዚህ ማየት ትችላላችሁ እኮ። በሰውነቴ እንኳን እኔ እኔ በሰውነቴ ማየት ትችላላችሁ። ስነ እስከ ሰውነት ራብቶች እውነት ኑሩልኝ። በእውነት ፈጣሪ አክብርልኝ። እንደዚህ እያገዛችሁ ስላላችሁ ፈጣሪ አክብርልኝ። አንድ ቀን አልወፍር። አንድ ቀን አለ ቴንኪ ሶማች ውዶች። ይሄ እንደዚህ እየረዳችሁ ስለሆናችሁ ከጎኔ ስለሆናችሁ ፈጣሪ አክብርልኝ። እውነቴ ነው። ምናችሁ ይሄ ሰውነት እንኳን የለኝም አያችሁ። ሰውነት እንደዚህ ከሰውነት ተራወጥች እኔ እየረዳችሁ ነው፣ አይዞ እያላችሁ ነው፣ እንባዬን እያበሳችሁ እኔን። ብዙ ሰዎች በጣም ነው የምወዳችሁ፣ በእውነት በጣም ነው የምወዳችሁ። እንደዚህ ልብሴን አውልቄ አላውቅም፣ በእውነት እኔ አሁን ጋይስ የፈለገ ስካሪ የሆነ ሌሉ ሌሉሱን አውልቅ፣ አያችሁ፣ እንድታምኑ ብዬ ነው። ጋይሶች እንድታምኑ ብዬ ነው። የሰው ልጅ እንደዚህ መቼም እንትን እንድትሉ ማለት እንድትረዱ ነው ጋይሶች። የባካ አካውንቴም ባሳያችሁ በጣም ነው የምታዝኑት። በሆነ አሜሪካን እየኖረ አንድ ሰው ምጭ ከአስር ሺህ ዶላር በላይ መኖር የለበትም ነው እኔ አዶነ ማለት በስራ ምናምን ብል ምናምን ብል ምናምን ብል አልሳካልኝ አለ ጋይሶች። ከዚህ ከጎዳና ከወጣችሁ የቤት ክረይንክ ሸፍናችሁልኝ ለምፈልግ እውነት ስራ ስራ እያሉ እየሳሩ እየነገሩሽ ነው እንዴ? ኖ፣ ስራ ነው። የሆነ መስመር ላይ እንድትገባ ምንድን ነው የሚያስፈልግ? ኖ ኖ ኖ፣ አንደኛ እኔ ገንዘብ ያስፈልገኛል። ገንዘብ ካገኘው ወደ ስራ ነው ምገብ። ምክንያቱም አሁን ገንዘብ ካገኘው መኪና ንገዛለው። ለጊዜው ብር ከሌለኝ እንዴት ነው ወደ ስራ ምገባው? ንገሪኝ፣ ጎዳና ከወጣው በኋላ ምክንያቱም በቃ ገንዘብ ካገኘው መኪና እገዛለሁ። ከዛ በኋላ መኪና ገዝ ነገሮች ይስተካከሉልኛል፣ ቀጥታ ወደ ስራ ገባለሁ። መኪና ስንት ነው የሚሸጠው? ደህና መኪና ያስፈልገኛል። ለምሳሌ አሁን ውበር ምናምን ሶስት ሺ ዩሮ ዶላር ነው እንዲያ በሰበ የነዳውታለ ደህና መኪና ቆንጆ መኪና መግዛት አለብኝ። ለማንኛውም ኪድያ ልጅ የምንጫወትና ንላይ እንዴ፣ አኪ አሁን የምትነደው መኪና ምን ሆነ? አሮጌ ሆነ? ይሄ ላስት ጌም ነው ጋይስ ኖ ኖ ኖ፣ ይሄ እንትን ነው። ይሄ አሮጌ መኪና ሆነብኝ። ለምን ክሬዲት አትወስድምና? ከክሬዲት ገስታ እየሰራ እኔ እኮ መጀመሪያ ክሬዲት ለማስጀመር እኮ ብር ያስፈልጋል እኮ አሲዛ፣ የሆነ ነገር ግን ብር የለኝም እኮ፣ ችግሩ አሁን እኮ ለቤት ክራይ የለኝም እኮ እንዴ ያሶ ወደዚያው ውጣ እባክህ እዚህ መተመከሪያ ያጣጨብጥ ታባቂ ብቻ ወደዚያው ውጣ እባክህ ምን አንተ መኪና ስራ ምናምን ነገር አታሰብ እ እንዲለዛ እኮ ነው አሁን እኮ ባንኬ ማለት ነው ባንኬ ላይ ያለው ነገር እኔ ለማሳየት አልተመቸኝም። ይነው ቀኑ ስላልተመቻቸልኝ አሁን ፕሮግራም ስለሌለኝ ነው እንጂ ውልሻው መንደኝ ምን ያል ማክዶናልድ ምናምን አትቀጣ ስ እ ማክዶናልድ እኔ እኮ ችግሩ እኮ ማለት ነው እኔ ማክዶናልድ ለመግባት እስከዚያ ምን ልክፈል ነው የምልሽ። አሁን እኛ አክዬ እዚያ ኖኖ ኖ አትነ ይኸውልሽ እስከዚያ ምን ልክፈል የቤት ክራይ የለኝም እኮ ነው የምልሽ። አለ አሁን እኮ እንግዲህ አኪ እኔ እኮ ለጊዜው አንቺ ማክዶናልድ እኮ የምትይሽ እኮ የሆነ መጀመሪያ ቤት እዚህ ሁሉ ነገር ጨምሯል ነው የቤት ክራዩ ጨምሮብኛል። የቤት ክራዩ ጨመረ፣ ክራዩ ጨመረ ለምሳሌ አሁን ምከፍል ብዙ አይደለም ግን አንድ ሽዲላክ እንግዛለት ወይ እያሉክ ነው። ምንድን ነው ካዲላክ ካዲላክ። ውሸቱ ነው ሙድ እየያዙ ነው ጌታን ሙድ እየያዙ ነው ሙድ እየያዙ ነው። በየ አስራ አምስት ቀኑ ነው የቤት ክፍያ በየ አስራ አምስት ቀኑ። ስንት ነው ምከፍለው? ኖ ኖ የቤት ኪራይ አንድ ሺህ ብር በይ የኢንሹራንስ መቶ ስልሳ ብር። አኪ ቲክቶክ ሳይጀመር በፊት በምን ነበር የምትተዳደረው? እንደ ከዛ በፊት እኮ ስራ ነበረኝ እኮ አሁን እኮ ነው እንደዚህ ቸግረኝ ማለት። አምስት ወር ስራ ሰራ። እሱን አሁን አልናገር፣ ሌላ ጊዜ እነግራችኋለሁ። ችግር አሁን አልናገር። እሺ ቲክቶክ ቢቆምስ? አኪ ኧረ ጋይስ አንድ ሮዝ ሙሉልኝ እና ላስትጌም እኔ አናገራችሁም ማለት መኪናው አለው የተሻለ መኪናችን እየተበላሸች መኪና ብትሠራስ ኖ ኖ ኖ ኖ ኪዴ አልገባሽም እኮ ኪዴ ኪዴ አልገባሽ ነገር አለ እህቴ አሁን አንቺ ከእግዚአብሔር ታገኘዋለሽ ልንገርሽ እህቴ ልንገርሽ እንደዚህ ነው እንደዚህ ነው እያልሽ አማራጮችን ከምትወስድ ይልቅ እኔ ቆንጆ ልንገርሽ መኪናዬ እኮ ይሠራል መኪናዬ ይሠራል ኦልሬዲ አይ ውል ፊክስድ። ለዛ ነው ብርም ያጣሁት። ያለኝን ብር በሙሉ ጨርሽ መኪና ሰራውበት። አመንሽም አላመንሽም ያደረኩት ነገር ይህን አደርግኩ አይደል ቀጢ፣ ከዛ ይህንን አድርጌ አሁን ስራ መስራት አልችልም። ቢኮዝ ስራ አግኝቼ ነበረ፣ ግን ኢስቱፋር ላይክ ክፍያቸው በጣም መጥፎ ክፍያ ነው። አንድ ቀን ሁለት ቀን ይሰጡኛል፣ ሶስት ቀን ኦፍ ነኝ። ስለዚህ እንዴት እሰቃያለሁ። አንዳንደኛ መኪና እኔ ራሴን ደግሞ ማጣት አልፈልግም። የሚሰጡኝ መንገድ ደግሞ በጣም መጥፎ ኤሪያ ነው የሚሰጡኝ ቦታ። እንደዛ ሆኖኝ ነው ኔ ለአንተ ለአንቺ የሚሆንልሽ ለአንቺ እና ምን አድርግ ነው ምትኝሻውን ከዚህ ውጭ እና ምን አድርግ ነው ምትኝሻውን ከዚህ ውጭ እርዳታ ነው የምትፈልገው አንተ እዚህ ጋር ቀጥታ። እኔ እርዳታ ካገኘው ህይወት የማይቀየርበት ምንም ምክንያት የለም። እኔ ተጎንብሽ ነው የማመሰግናቸው ተጎንብሽ ጋይስ ገንዘብ እኮ ጋይስ ያው ታውቁታላችሁ እኔ ሁለት ነው ባይ ዘ ወይ አንቺ ሌቤል ሰላሳ ሁለት ስንት ዶላር ማለት እንደሆነ ከገባህ፣ አስር ሺህ ዶላር ማለት ነው። እሱማ ነው እኮ እኔ እኮ የዋህነቴ እኮ ነው ለእዛ እኮ ነው ልዝ ገንዘብ ማለት ማባክ ነው። ውዶች ያውቃለሁ እኮ ግን እኔ ጋይስ በጣም ኪድዬ ከኪድዬ ቤት በቃ ያለኝን እኮ ስለማልቋጥር ነው ነገርኳቸው። አይናው ሌቤል ሰላሳ ሁለት ነኝ ሀያ አራትም ነኝ አልሸሽግም ግን

በዩትዩብ በቲክቶክ ማሰብ አድርጉልኝ። ሰዎች ካላችሁ የምትሰድውኝም ካላችሁ ስደውኝ ስደውኝ። ምንም ሞዴሬተር ማንም ሰው እንዳይቦልክብኝ መጨረሻ የቪዲዮ ነው ጋይስ። አልመለስም በቃ። ቱዴይዝ ቱደይዝ ማይ ላስት ደ ቪዲዮ እና ይህን ያህል እየተሸባቀቁ ነው ያሉ። በብዙ ምቀኛ የሆናችሁኝ በትዳሬም በሕይወቴም ላይ ብዙ ፈተና እየሆናችሁ ቢስ ሆናችሁ። እንደገና እኔ ስለ ትዳር የማወራው አሁን ጋይስ በቃ ዚስ ኢዝ ማይ ላስት ቪዲዮ። ሰክራ ምትሪ ሰክር ያለው ድብን ውየልስከር የመጨረሻ ቪዲዮ ነው። ሁላችሁ ጋይስ ከጎን የምትሆኑ የሰራውት ቪዲዮ ትናንትና እኔ እናንተን ለመጫወት ነበር የምጫወተው፣ አልሆነም። በቃ ያልሆነ እኔ ብቻ ደስ ይለኝ ነበር ላይ ብገባ ግን፣ ሶሪ ስላደረግኳችሁ ያስቀየምኳችሁ ያስከፏችሁ፣ ጋይስ ታብታባ ጉዴ ስሞትላችሁ፣ በቃ ላይስ ቱዴይዝ ላስት ዴ ጋይስ፣ ቱዴይዝ ማይ ላስት ዴ። እና በጣም በጣም በጣም ነው ይቅርታ ምጠይቀ የኢትዮጵያ ሕዝብ ካስቀየምኩ፣ እንደዚህ መጎዳችሁ ከሆነ ቤተሰቦች፣ የምጎዳችሁ ማስቀይማችሁ ከሆነ ምትጎዱ ሰው መስማ ከሆነ ምትጎዱ ሰው እኔ ሰው ባይኖረኝም እግዚአብሔር ልኖረኝ ይችላል እና ወንድሜ ፖሊሱ ብራዘር ሶሪ ብያለሁ። ሶሪ ካስቀየምኩ ብራዘር ሶሪ ተወኝ። ግን ከምሬ ነው ማርያምን፣ ከምሬ ነው ከምሬ ነው። ሰክሯል ልትሉ ትችላላችሁ፣ ስላለቀስኩ ምናምን ነገር ግን